ነገሮችን በያንተ መቃብርኛ ልብ ውስጥ ነው የሚለው ትርፉ ለእናንተ መጽናናት ነው፣ ለእናንተ ብርሃን ነው፣ ለእናንተ ተስፋ ነው። እንግዲህ ወዲህ አዘናችሁ እና ይከብድ ታከብዱትም አይመለስም። በእግዚአብሔር እቅፍ ሆኗል። ይህ ሁሉ ወጣት ከእናንተ እኩል የሚወደው መሆኑን ያረጋገጠ የእግዚአብሔር ምስክርነት ነው። ስለና እውነቴን ነው መነግራችሁ እዚህ አገልግሎቴ ብዙ መራራ ሀዘኖች ገጥመውኛል። አንድ ወቅት ወደ ቀበሌ ሃምሳ ስምንት ላፍቶ ሚካኤል ሰብጌ ወጣቶች መጥተው እባክ እባክና እና ሰበክልን በዚሁ ብለው ይዘውኝ ሄደው የገዛ ዘመዴ ላይ ሳልሰማ ቤተሰብ ሳይሰማ ቆሚያለው ያለው እንዲህ እንዲህ የመሳሰሉ መራራ ሀዘኖች ያሉ። የዚህን ወንድም ሀዘን ትላንትና ናሆም በትኖት ሶሻል ሚዲያ ላይ አይቼ የቆምኩበት ምድር እስኪርድ ድረስ ገንግጫለሁ። ግን ቅድም ተባብለናል። ለማን መፍቀድ ነው? ለማን መፍቀድ ነው? እግዚአብሔር መፍቀድ ነው። ይህንን አትርሱ። የዚህ ሁሉ ወጣት የዚህ ሁሉ ህዝብ ማጽናናት የእግዚአብሔር ማጽናናት ይሆንላችሁ። በቅፎት እንደኖር እንዳደገ በድንግል ማርያም እቅፍ ይቀመጥሎት። በቅፎት እንዳደገ በስላሴ እቅፍ ይኖርለት። በቅፎት እንዳረፈ በመንግስተ ሰማያት ያሳርፍለት። በእውነት ብዙ ነገሮች ወደ አይን እየመጡ ያማሉ። ውሃ ጠጥተሽ በሳቸው መጽናናት አለብሽ። ውሃ ግተሽ በሳቸው መጽናናት አለብሽ። ይሄም አለ ብላችሁ፣ እሱ ደግሞ ያሳደገው እግዚአብሔር አብሮት ነበረ። ከኛ የደረሰለት አለ። እግዚአብሔር ስሩቅ ነው አምላኩ ሩቅ ነው። ከእሱ ጋር ነበረ። መላእክት ከሱ ጋር ነበር። ቅዱሳን ከሱ ጋር ነበረ። እመቤታችን ከሱ ጋር ነበረች። መከራውን እነሱ ተጋፍጠው ወስደውታል። እግዚአብሔር በአብርሃም ጎን ያኖረው